ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃ፣ እለታዊ የቡድን ዜና። ወቅቱ የክረምት የዝውውር መስኮት የተጫዋቾች ከተለያዩ ክለቦች ወደ ተለያዩ ክለቦች ዝውውር የሚያደርጉበት ነው። ከዝውውር ጋር በተያያዘ በርከት ያለ መረጃን የምታደምጡበት የዩቱዩብ ገጻችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በዚህ ሰዓት ትልልቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በተለይም በዝውውር መስኮቱ ሲጠበቁ የነበሩ ዝውውሮች በዛሬው ዕለት ተጠናቀዋል። የትኞቹ ዝውውሮች ተጠናቀቁ የሚለውን እናደርሳቸዋለን። በአውሮፓ ትልልቅ ክለቦች በአገር ቤት የተወሰኑ መረጃዎችን እናደርሳቸዋለን። ከዛ በተጨማሪ ማድሪድ ተጫዋች በማድሪድና እንዲሁም በባርሴሎና ቤት ከዝውር ጋር የተያዘ ሰፋ ያለ መረጃ እናደርሳለን። ተጫዋቹ እንግዲህ ጣሊያን ገብቷል። አንድ የዓለማችን ውዱ ተጫዋች ጣሊያን መድረሱ ተረጋግጧል። በተወዳጁ የእንግሊዝ ፕሪምየር ሊግ በዝውር መስኮት ሰፋ ያሉ መረጃዎች እናደርሳለን። የሲቲን ተጫዋች ፈላጊዎች በርከት ብለዋል። ቼልሲ የአንድ ዓመት ተጫዋች ለማስፈረም ጥረት እያረገ መሆኑን እናረጋግጠናል። ከዛ በተጨማሪ ቼልሲዎች አዲስ ያስተዋወቁት ነገር አለ። ለቼልሲ ደጋፊዎች እናደርሳቸዋለን። ዛሬ ሊቨርፑል ከተጫዋቹ ጋር በይፋ እንደሚለያይ ያስታውቋል። መዳረሻው ይጠበቃል። ሌላኛው ተጫዋች ስለ ቆይታው የሚለን ነገር አለ። ሊቨርፑል ቤት ሪያን ግራቨንበርችና አዲሱ ፈራሚያቸውን ፍለረን ዌርዝን በተመለከተ ተጨማሪ መረጃ ለሊቨርፑል ደጋፊዎች ይዘናል። አርሰናል ቀጣይ ሳምንት አንድ ተጫዋች እንደሚያስፈረም ዴቪድ ኦርኔስት ያረጋግጧል። ከዛ ውጭ ግን ከክለቡም ይለቅ ተጫዋች በደሞዝ ጉዳይ ምክንያት ዝውሩ ላይሳካ የሚችልበት እድል እንዳለ እየተዘገበ ነው። አንድሪያ ቤርታ ትኩረት ሰጥተው እየሰሩበት ያለውን ዝውውር እናነሳለን። የቪክተር ጌኬሬስን በተመለከተ ተጨማሪ መረጃ ይዘንላችኋል። ኦስሜን ጉዳይ አሁንም አልተቋጨም። ሁስኮርድ ስለ ኦስሜን የሚለን ነገር አለ። ስሙ በስፋት ከዩናይትድ ጋር ስለሚያያዘው ተጫዋች ከዩናይትድ የሚለቀውን ተጫዋች በ35 ሚሊዮን ፓውንድ ለመውሰድ ቀጣይ ጥያቄ ያቀርባል የተባለውን ክለብ እናነሳለን። ዩናይትድ ቤት አዳዲስ መረጃዎች አሉን። ዘሰን ስፖርት ከዙር ጋርም በተያዘ ዩናይትድ ቤት ይዞት የወጣው መረጃ አለ። በአጠቃላይ ወቅታዊ መረጃዎችን ይዘናል። ለዚህ ሰዓት መርጠን ያሰናደላችሁን ስፖርታዊ ጥንቅሮች ስትከታተሉ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀገራዊ ጉዳይ እናስቀድም። በኖርዌይ እስሎ በተካሄደ የሴቶች የ10 ሺህ ሜትር የዳይመንድ ሊግ ውድድር አትሌት የኔዋ ንብረት ማሸነፏ ተረጋግጧል። አትሌት የኔዋ 30 ደቂቃ ከ8 ሰከንድ ከ82 ማይክሮ ሰከንድ በመግባት ነው አንደኛ መውጣት የቻለችው። አትሌት ጫልቱ ዲዳ በበኩሏ 30 ደቂቃ ከ33 ሰከንድ ከ86 ማይክሮ ሰከንድ በመግባት ሶስተኛ ደረጃን ይዛ ማጠናቀቅ ችላለች። ከዛ በተጨማሪ በሀገር ቤት መረጃችን የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ሊያቀና መሆኑ ተረጋግጧል። ዋሎቹ በመጪው ሐምሌ ወር ወደ አሜሪካ የሚያደርጉውን ጉዞ አስመልክቶም በኢትዮጵያ ዛሬ መግለጫ ይሰጣል ተብሏል። ኢትዮጵያ ብሔራዊ ቡድን ከዲሲ ዩናይትድ ጋር ጨዋታ ያደርጋል ተብሏል። ከዚህ በፊት ለመጨረሻ ጊዜ ብሔራዊ ቡድናችን ወደ አሜሪካ ሲሄድ በርካታ ተጫዋቾች የሕክምና ቡድን አባላትን ጨምሮ መጥፋታቸው የሚዘነጋ አይደለም። በአሁኑስ ቀጣይ የሚጠበቅ ይሆናል። በዛሬ ሁለት ዕለት ትሬንት አሌክሳንደር አርኖልድ ለሪያል ማድሪድ ፊርማውን አኑሯል። እንደዚሁም ከፍሎሬንቲኖ ፔሬዝ ጋር በመሆን የሪያል ማድሪድ ዋንጫዎችን ሲጎበኙ ነበረ። ውዱንም ዋንጫ የተለየውንም ሽልማት አስመልክተዋቸዋል። እንግሊዛዊ የመስመረ ተጫዋች አሌክሳንደር አርኖልድ በሪያል ማድሪድ እንግዲህ ተገኝቶ የህክምና ምርመራውን ካደረገ በኋላ ፊርማውን አኑሯል። ተጫዋቹ የሪያል ማድሪድ ህክምና ምርመራውን ያደረገም ሲሆን በመቀጠልም በፕሬዝዳንት ፍሎሬንቲኖ ፔሬዝ ፊት በይፋ ክለቡ ፊርማውን አኑሯል። አኖሯል ፕሬዚዳንት ፍለረንቲኖ ፔሬስ ለአሌክሳንደር አርኖልድ በሪያል ማድሪድ እጅ ብቻ የሚገኘውን የክፍለ ዘመኑን ምርጥ ሽልማት አሳይተውታል። ሪያል ማድሪድ በፈረንጆች ሚሊየም የፊፋ የክፍለ ዘመኑ ምርጥ ክለብ በመባል አብላጫ ድምፅ መመረጡ አይዘነጋም። አርኖልድ በቀጣይ የሪያል ማድሪድ ተጫዋሽ በመሆን እንግዲህ በይፋ የሚተዋወቅ ይሆናል። 12 ቁጥር መለያ እንደሚሰጠው ነው ነገረናችሁ ነበር፣ አስቀድመን የ12 ቁጥር መለያውን ይዞ ከፍለረንቲኖ ፔሬዝ ጋር ፎቶን ተነስቷል። እሱ ቀኝ የመከላከል ክፍሉን ሲይዝ የግራውን እንዲይዝ አልቫሮ ካሪየርስን ጉዳይ በተመለከተ አሁንም ሪያል ማድሪዶች ተጫዋቹ ላይ አጥብቀው እየሰሩ መሆኑ እና ለተጫዋቹም እንደሚያስፈርሙት ቃል እንደገቡለት ይታወቃል። ለማንኛውም በሂደቱ ላይ እንግዲህ የሚጠበቅ ይሆናል የአልቫሮ ካሪየርስ ጉዳይ ግን፣ በዛሬው ዕለት የትሬንት አሌክሳንደር አርኖልድን ጉዳይ በይፋ ጨርሰውታል ማለት ነው። ህልም እውን ሆኗል ብለዋል። ፍሎሬንቲኖ ፔሬዝም የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ አርኖልድ ወደ ሪያል ማድሪድ ለመምጣት መወሰኑ ክለቡ እንደማይረሳ ተናግረዋል። በተለይም የሊቨርፑልን ጥያቄ ውድቅ ያደረገበትን መንገድ እንደማለታቸው ነው። የትኛውንም የዓለም ክለብ መቀላቀል ትችል ነበረ፣ ነገር ግን እኛን መርጠሃል። ይህንን መቼም አንረሳውም ብለዋል። ትልቅ በትውውቅ ዝግጅቱ ላይ ንግግር ያደረጉት ፕሬዚዳንት ፍሎሬንቲኖ ፔሬስ ለዓለም ምርጡ ክለብ ለመጮት መርጠሃል የአንተ ህልም እውን ሆኗል ብለዋል። አሌክሳንድር አርኖልድ ወደዚህ የመጣው ከምንወደውና ከምናከብረው ክለብ ሊቨርፑልም ነው ሲሉ ተደምጠዋል። ሪያል ማድሪድ አርኖልድን ሲያስተዋውቅ ሊቨርፑል በሻምፒዮንስ ሊግ ባርሴሎናን አሸንፎ ውጤቱን የቀለበሰበትን ምስል ጭምር አሳይተዋልና ለሊቨርፑል ያላቸውንም ክብር በተደጋጋሚ ገልጿል። በእርግጥ ሪያል ማድሪድ ሊቨርፑልን በብዙ መንገድ ክብር ከሰጡ ክለቦች ውስጥ አንድ አንደኛው ነው። በተለይም በጥሬ ዙውንስኮ ተጫዋቹን በክረምት በነፃ ላለማስፈረም ለሊቨርፑል 20 ሚሊዮን ፓውንድ አቅርበው እንደነበረም ይታወቃል። ለሪያል ማድሪድ የመጫወት እድል በየቀኑ አይገኝም ያለው ደግሞ አርኖልድ ነው። ከፊርማው በኋላ የሪያል ማድሪድ ተጫዋችነቱን በቫልዴባስ ልምምድ ማዕከል ተገኝቶ በፊርማ ያረጋገጠው አሌክሳንድር አርኖልድ ህልሜ እውን ሆኗል ሲል ተደምጧል። ሙሉ ንግግሩን በስፓኒሽ ቋንቋ ያደረገው አርኖልድ ለሪያል ማድሪድ መፈረም በየቀኑ የሚገኝ ነገር አይደለም፣ ያለኝን ሁሉ ለመስጠት ግን አሁን ዝግጁ ነኝ ብለዋል። ለሪያል ማድሪድ ተጫዋቾች ሜዳ ላይ ማድረግ የምችለው ለማሳየት በጉጉት እየጠበቅኩ ነው ሲል፣ እንደተለመደው ሁሉም የሪያል ማድሪድ አዲስ ፈራሚዎች ከፊርማቸው በኋላ እንደሚሉት፣ ኬሊያን ምባፔም ለሪያል ማድሪድ ሲፈርም እንዳለው ሃላ ማድሪድ ሲል ተደምጧል። እሱም ከፊርማው በኋላ ስለሆነም ትሬንት አሌክሳንድር አርኖልድ በቀጣይ ውድድር ዓመት የቀኝ የመከላከል ኮሊደሩን ይዞ ሲጫወት አሲስቶችን ሲያደርግ እንመለከተዋለን ማለት ነው። ግን በሪያል ማድሪድ እንደ ሊቨርፑል አይነት ዘመን ያሳልፋል ብላችሁ ታስባላችሁ? የግል መልከታችሁን አስፍሩልን። ሌላው ሉካ ሞድሪች ከክለቦች አለም ዋንጫ በኋላ በኤስ ሚላን የህክምና በረመሮን ያደርጋል። ሞድሪች አሁን ላይም በሪያል ማድሪድ ስላለው ጊዜ ላይ ማተኮር ስለፈለገ ከዛ በፊት በዝውውር ላይ ምንም አይነት እንቅስቃሴን አላደረግም። በተጨማሪም ለሪያል ማድሪድ ካለው ክብር አንጻር ይሄን እንዳላደረገ ፋብሪዞ ሮማኖ አረጋግጧል። ስለሆነም በአለም ክለቦች ዋንጫ ክለቡን ከወከለ በኋላ ነው ለኤስ ሚላን የህክምና ምርመራውን ማድረግ የፈለገው። ስለዚህ ለሪያል ማድሪድ ክብር ሲል በክሮሻ ይደረግ የነበረ የህክምና ምርመራ ተሰርዞ እሱ የዓለም ክለቦች ዋንጫን ከሪያል ማድሪድ ጋር ካሳለፈ በኋላ በይፋ እንግዲህ ኤሲ ሚላንን ይቀላቀላል ማለት ነው። ሮድሪጎ በዛሬው ዕለት በሪያል ማድሪድ የመቆየት ፍላጎት እንዳለው በድጋሚ ያሳውቋል። ማርካም መረጃውን ይዞት ወጥቷል። ተጫዋቹ አሁንም ዋነኛ ፍላጎቱ በሪያል ማድሪድ መቆየት እንደሆነ ዣቪ አሎንሶ በልምምር ላይ የሚሰራው ከታየ በኋላ የማድሪድ ምንጮች አሎንሶ በአራት አራት ሁለት ወይም በሶስት አራት አንድ ሁለት እንደሚጠቀም ተናግረዋል። እንዲሁም የፊት መስመሩን በሚኒሽሽ ጁኒየር እና በመባፒያት ጣብሮ ለመጠቀም አስቧል። ይህን ተከትሎ ሮድሪጎ በሱ ቅዱስ ስለመኖሩ አሁንም እርግጠኛ መሆን አይቻልም እያሉ ነው። የሪያል ማድሪድ እንግዲህ ቅርብ የዜና ምንጮች ተጫዋቹ ግን አሁን ከደቂቃዎች በፊት ማርካ ይዞት በወጣው መረጃ መሰረት አሁንም ፍላጎቱ በሪያል ማድሪድ መቆየት ነው ተብሏል። ቀጣይ ግልጽ ያለው የዣቪ አሎንሶ ውሳኔን መጠበቅ ይኖርብናል። ተጫዋቹ በእርግጥ አስቀድሞ መቆየት ፈልጎ ነበር። እንግዲህ በርካታ የዜና ምንጮች ደግሞ የዣቪ አሎንሶ የጮት ፍልስፍና ውስጥ ተጫዋቹ አሁንም የለም እያሉ ይገኛሉ። ኢቫን ፔሪሲች አዲስ ክለብ ከመወሰኑ በፊት ከሰሞኑ ከባርሴሎና ፍላጎት መኖሩን ተከትሎ ባርሴሎና ለመቀጠበቅ ወስኗል የተባለው የክንፈ ተጫዋቹ በመጨረሻ ዘጠኝ ጨዋታው ስምንት ግብና ወደ አምስት የሚጠጉ አሲስቶች ነበሩት። በጣም አስደናቂ ጊዜ ላይ ነበረ በክለብ ደረጃና በሀገሩ ክሮቲያ አሁን ደግሞ በባርሴሎና መፈለጉን ተከትሎም ከሌሎች ክለቦች የሚመጡ ጥያቄዎች ላይ ውሳኔ ከመወሰኑ በፊት የባርሴሎናን ጥያቄ ይጠብቃል የተባለው ባርሴሎና ይፋ ጥያቄ የሚያቀርበለት ከሆነ ለክለቡ ለመጫወት ዝግጁ ነው ተብሏል። ኢቫን ፔሪሲች እድሜው እየገፋ ቢመጣም በባርሴሎና ቤት ግን በዚህ ሰዓት ወጪ ለመቆጠብና ካለባቸው ውጭና ገቢ ችግር አንጻር የነጻ ተጫዋቾች ላይ ትኩረት ያደርጋሉና ኢቫን ፔሪሲች ለዛ የተያዘ ተጫዋች ነው። ኬቨን ደብሩይና ጣሊያን ደርሷል። ወደ ቤተሰቦቻችን ይህን መረጃ ስናጠናክርላችሁ የህክምና ምርመራውን እያደረገ ነበርም። ከደቂቃዎች በኋላ እንግዲህ ህክምና ምርመራውን እንዳጠናቀቀ ይፋ ያደርጉታል ተብሎ ይጠበቃል። ናፖሊዎች ዝውሩን ያም ተከታትለን መረጃውን በቀጣይ ስፖርት የመረጃ ክፍለ ጊዜ እናደርሳችኋለን። ለማንኛውም ከቤልጂየም ብሔራዊ ቡድን ግዳጅ በኋላ በቀጥታ ወደ ጣሊያን በማምራት ለናፖሊ ዛሬ ፊርማውን እንደሚያኖር ተረጋግጧል። የፖላንድ ብሔራዊ ቡድን ዋና አሰልጣኝ ሚሼል

ከኃላፊነት ማሰናበታቸው ይፋ ተደርጓል። ብሔራዊ ቡድኑ አምበል ሌዋንዶስኪ ከቀናት በፊት አሰልጣኙ በኃላፊነት እያሉ ለብሔራዊ ቡድን መጮት እንደማይፈልግ ማሳወቁ አይዘነጋም። አሰልጣኙ ባወጡት የስንብት መልእክት፣ አሁን ባለው ሁኔታ ጥሩ ነገር እኔ ከዚህ ቢሄድ ነው ውሳኔው ላይ ደርሻለው ብለዋል። እሳቸው ሮቤርት ሌዋንዶስኪ በአካላዊና በስነነቦናይም ዝግጁ ባለመሆኑ በዚህ ወር ብሔራዊ ቡድኑ እንደማያገለግል ተናግሮ ነበረ። በሌላ በኩል የፖላንድ ብሔራዊ ቡድን አሰልጣኝ ሌዋንዶስ ሌዋንዶስኪ ምትክ አዲስ አምበል ለመሾማቸው አሳውቀው ነበረ። ሮበርት ሌዋንዶስኪ በበኩሉ ከአሰልጣኙ ከኃላፊነት ካልተነሳ አልመለሰም ራሴን በጊዜያዊነት ከብሔራዊ ቡድን አግልያለሁ ማለቱ ይታወቅ ነበረ። የፖላንድ አሰልጣኝ ስራቸውን በይፋ ለቀዋል፣ በዛሬው ዕለት ማለት ነው። ፖላንድም ከሰሞኑ ጥሩ የሚባል ውጤት አልነበራትም። በፊንላንድ ተሸንፋ ተመልክተን ነበረ። ለማንኛውም በዛሬው ዕለት እሳቸው እንግዲህ በኃላፊነታቸው እንደማይቀጥሉ አሳውቀዋል። የሻምፒዮንስ ሊግ ዋንጫ ለመጀመሪያ ጊዜ በታሪኩ ያሳካው ፓሪስ ሳን ዠርሜን የፈረንሳዩ ክለብ ማለት ነው ዘጋቢ ፊልም ለማዘጋጀት ማቀዱ ተዘግቧል። የክለቡ ፕሬዚዳንት ናስር አልካላፊም ዘጋቢ ፊልሙ በቀጣይ ከሚካሄደው የዓለም ክለቦች ዋንጫ ውድድር በኋላ በማህበራዊ ስር ገጽ ለእይታ ይበቃል ብለዋል። የሶስትዮሽ ዋንጫ ያሳካው ፒኤስጂ የዓለም ክለቦች ዋንጫን ለማሸነፍ እንደሚፋለም ፕሬዚዳንቱ ጠቁመዋል። በዘጋቢ ፊልሙ ፒኤስጂ ታሪካዊ ሻምፒዮንስ ሊግ ዋንጫ ሲያሳካ ያልታዩ ክስተቶችና ከመጋረጃ ጀርባ የነበሩ ሁነቶችን ያቀርባል የተባለው፣ ስለሆነም በፓሪስ ሳን ጀርሜን በኩል እንግዲህ በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሱ ሂደቱ ላይ የነበሩ በተመልካቾች እይታ ውስጥ ያልነበሩ ነገሮች በሙሉ እንደሚካተቱበት የክለቡ ፕሬዚዳንት ናስር አል ኸለፊ ያረጋግጠዋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቼስተር ሲቲዎች የውድድር ዘመኑ ምርጥ ተጫዋች ይፋ አድርገዋል። በዚህ መሰረት ጆሽኳ ግቫርዲዮል የማንችስተር ሲቲ የዓመቱ ምርጥ ተጫዋች በመሆን ባብላጫ ድምፅ መመረጥ ችሏል። ጆሽኮ ግቫርዲዮል የመጀመሪያውን የማንችስተር ሲቲ የዓመቱ ምርጥ ሽልማትም ተበርክቶለታል። በተጠናቀቀ የውድድር ዓመት ሲቲ እንደ ቡድን ጥሩ አይደለም፣ ግን በጣም አስገራሚ ሁኔታ ዓመቱን በሶስተኝነት ነው ያጠናቀቀው። የዚህ ቡድን የዓመቱ ምርጥ ተጫዋች ጆሽኮ ግቫርዲዮል ሆናል። ምናልባት የሲቲ ደጋፊዎች ከጆሽኮ ግቫርዲዮል በተሻለ ቡድናችሁ ውስጥ ምርጥ የነበረ ወይም መመረጥ የነበረበት ተጫዋች ነበረ ወይ ልታጋሩ ትችላላችሁ። ማንችስተር ሲቲ ግን ዛሬ በይፋ የገጻቸው የዓመቱ ጆሽኳ ግቫርዲዮል ነው ሲሉ አስተዋውቀዋል። ኤካይ ጉንዶዋን በቱርኩ ክለብ ጋላታ ሰራይ ተፈልጓል። ትላንትና ሌሮይ ሳኔ ጋላታ ሰራይ ሲደርስ ከአንድ ሚሊየን በላይ ሕዝብ በቀጥታ ስርጭት በረራውን ሲከታተል እንደነበረ ነግረናችሁ ነበረ። አሁን ተረኛው ደግሞ ኤካይ ጉንዶዋን ይመስላል። የአማካኝ ስፍራውን ተጫዋች ለማስፈረም ከፍተኛ ፍላጎት ያላቸው የሳውዲ አረቢያ ክለቦች ቢኖሩም ጋላታ ሰራይ ግን አሁን አንድ እርምጃ ተራምዷል የተባለው ተጫዋቹን የግሉ ለማድረግ። እንደሚታወቀው ጋላታ ሰራይ በአውሮፓ የሚገኙ ትልቅ ያስፈረም እንግዲህ ፍላጎት ካላቸው የአውሮፓ ክለቦች ውስጥ ይጠቀሳል። ምንም እንኳን እድሜያቸው የገፉ ተጫዋቾች ቢሆኑም አሁን ግን እንደ አይካይ ጉንዶያን ያለ ተጫዋች በ34 ዓመቱ ለዓለም ክለቦች ዋንጫ ለመፋለም ከማንቸስተር ሲቲ ጋር ወደ አሜሪካ እንዳቀና ይታወቃል። ግን ይህን ተጫዋች ከዛ በኋላ የግላቸው የማድረግ ፍላጎት አላቸው በቦታው ላይ። በእርግጥ ፔፕ ጋርዲዮላ በርካታ ተጫዎችን ወደ ቡድን እንዳመጡ ይታወቃል። በቀጣይ የሲቲ ውሳኔ ይጠበቃል። ቼልሲዎች አንድ ተጫዋች ለማምጣት ፍላጎት አላቸው ተብሏል። ጄሱስ ሮድሪጌዝ የሪያል ቤት ተጫዋች ነው። በኮንፈረንስ ሊግ የፍጻሜ ጨዋታ በተቃራኒ ሆኖ ተፋልሟቸዋል። የ21 ዓመቱ ተጫዋች በ21 ዓመት በታች የአውሮፓ ዋንጫ ይፋ ክለ ሀገሩን ወክሎ ይፋለማል። ይህን የክንፍ ተጫዋች ታዲያ ለማምጣት ፍላጎት እንዳላቸው መረጃዎቹ እየወጡ ይገኛሉ። ሜል ስፖርትም ቼልሲዎች ተጫዋቹን አጥብቀው ይፈልጉታል ተብሏል። ቀጣይ እንግዲህ ቼልሲን እንቅስቃሴ ተከታትለን ለእናንተ ውድ አድማጮቻችን የምናደርስ ሲሆን ይሆን። ሌላው በቼልሲ የሚፈለገው የአይንትራክ ፍራንክፈርቱ የፊት መስመር አጥቂ ሁጎ ከተካሄደ በተመለከተ የኢንትራክ ፍራንክፈርት ዳይሬክተር ማርክስ ክሮሽ በሁጎ ኢኬቴኬ ላይ ዋጋው ትክክለኛ ካልሆነ ከኛ ጋር ይቆያል ብለዋል። ቼልሲ ለክለቡም ምንም አይነት እንግዲህ ጥያቄ አላቀረበም። ፍላጎት እንዳለው እናውቃለን እኛ አንድ መቶ ሚሊዮን ሮ ካላቀረቡልን ለቼልሲ ተጫዋቹን በፍጹም አንለቀም ሲሉ ተደምጧል። ስለዚህ በቀጣይ በቼልሲና በአይንትራክ ፍራንክፈርት መካከል የሚደረገው ድርድር ከመቶ 100 ሚሊዮን ሮ በታች እንደማይሆን ዳይሬክተሩ አሳውቀዋል። ቸልሲ በዛሬ ዕለት ከሜዳ ውጭ የሚለብሰውን የቡድኑን መለያ ያሳውቋል። ይህ በምስላችን ላይ የምትመለከቱት በኒኮላስ ጃክሰን የተለበሰው ልብስ በቀጣይ የውድድር አመት ቸልሲ ከሜዳ ውጭ የሚለብሰው መለያ ይሆናል ማለት ነው። ቸልሲውያን አዲሱ መለያችሁን ከሜዳ ውጭ የሚለበሰውን እንዴት አገኛችሁት? በሀሳብ መስጫ ሳጥናችሁ ላይ ልታሰፍሩ ልትችላላችሁ። በዚህ የዝውር መስኮት እድሜያቸው ከ23 ዓመት በታች ከሆኑ ተጫዋቾች ውዱ ዝውውር የፍለረን ወርዝ ነው። 22 ዓመቱ ነው። 22 ዓመቱ ነው። ከባየር ሌቨርፑሰን ወደ ሊቨርፑል በ150 ሚሊዮን ሮን የተዘዋወረው ዲያን ዊሰን 20 ዓመቱ ነው። ከበርንማውዝ ወደ ሪያል ማድሪድ 595 ሚሊዮን ሮ ወጥቶበታል። ሊያም ዴላፕ 22 ዓመቱ ነው። ከኤፕሴች ወደ ቸልሲ ሲያመራ ወደ 35 ሚሊዮን ፓውንድ ወጥቶበታል። ሪያን ቸርኪ 35 ሚሊዮን ፓውንድ፣ ጆቤ ቤሊንግሃም 30 ሚሊዮን ፓውንድ፣ ዳሪዮ ኡሱጌ ወደ ቼልሲ ሲመጣም 22 ሚሊዮን ፓውንድ ወጥቶበታል። ውዱ ዝውውር ግን ፍሎሪያን ቨርትዝ ነው። በእርግጥ በዚህ ውድድር ዓመት በቀጣይ በዚህ ክረምትም ከሚደረጉ ዝውውሮች ውስጥ ከዚህ የተሻለ ሂሳብ የሚያወጣ ዝውውር ይኖራል ተብሎ አይታሰብም። በጣም ውዱም ዝውውር ስለመሆኑ ምንም ጥርጥር የለውም። የሊቨርፑል አዲስ ተጫዋች ለመሆን የወረቀት ስራዎች ብቻ ይቀሩታል። ሪያን ግራቨንበርች እጅግ በጣም ጥሩ የውድድር ዘመን ነበር ያሳለፍ ነው። በጣም የሚያኮራ ታሪክ ጽፈናል። ፕሪሚየር ሊግ የዓለማችን ጠንካራው ሊግ ነው። ራሴን በድጋሜ ለዓለም አሳይቼ ግቤንም ማሳክቻ ለው ሲለ ተደምጧል። ቀጣይ የውድድር ዓመት ግን ከዚህ የተሻለ ክብሮችን ማሳካት ይጠበቅብናል። በተለይም በአውሮፓ ሻምፒዮንስ ሊግ ከዚህ የተሻለ ርቀት መሄድ አለብን። ዘንድሮ ግን በጣም የሚያኮራ የውድድር ዓመትን ያሳለፍ ነው ብሏል። ዳርዊን ኑኔዝ በዚህ ክረምት ሊቨርፑልን እንደሚለቅ በይፋ ተረጋግጧል። ወደ ቤተሰቦቻችን ኑኔዝ እንደሚወጣ ከተረጋገጠ በኋላ አሁን የእሱን ቦታ ለመተካት ሊቨርፑሎች ማንን ሊያስፈርሙ ይችላሉ የሚለው ደግሞ በቀጣይ ይጠበቃል በ ጥቂት ቀናቶች ውስጥ እንግዲህ ክለቡ አዲስ አጥቂ ያመጣል ተብሎ ይታሰባል። ወይም አዲስ አጥቂ ለማምጣት ድርድሮችን ያደርጋል ተብሎ ይጠበቃል። በሊቨርፑል በኩል ተጫዋቹ እንግዲህ በይፋ ከለቀቀ በኋላ 143 ተጫዋታዎችን አድርጓል። አርባ ግብ ነበረው፣ 22 አሲስ። ኮሚኒቲ ሺልድ፣ ካራባው ካፕ፣ ፕሪሚየር ሊግን ከሊቨርፑል ጋር ማሳካት የቻለ በጣም አስደናቂ ጊዜን ያሳለፈ ተጫዋች ነው። ግን ደግሞ በዚህ ውድድር አመት ከአርኔ ስሎት ጋር በግልም ጥሩ ጊዜ አላሳለፉም በአጥቂ ስፍራ ላይ በተለይ ማሰልፈውት በወሳኝ ጨዋታ ላይ ግቦችን ሲያመከን ተመልክተው ነበር። እሳቸውም በግል ስሙን ጠርተው ሲተቹት እንደነበረ ይታወቃል። እናም ተጫዋቹ በቀጣይ እንግዲህ አዲስ ክለብ ይቀላቀላል። ዛሬ ግን በይፋ ከሊቨርፑል እንደሚለቅ የተረጋገጠበት ቀን ነው። በእርግጥ ሊቨርፑል ቤት ሲጠበቁ ከነበሩ ስንብቶች ውስጥ አንደኛው የእሱ እንደነበረ ይታወቃል። ሌላኛው አንዲ ሮበርትሰን ስለ ኮንትራት ሁኔታው ተጠይቆ ነበረ። ስለሁኔታው እንግዲህ ተገናኝተን አውርተናል ብሏል። ከቡድኑ ጋር ጥሩ ውይይት ነው ያደረግ ነው፣ ነገር ግን የወደፊት የጣፈንቴ ምን እንደሆነ እርግጠኛ አይደለውም ብሏል። አንዲ ሮበርሰን በፍለረን ወድ ዝውውር ላይም ተጠይቆ ነበረም። እሱ ከኛ ጋር ሲጫወት ጥሩ ሲንቀሳቀሰ ነበረም። ያለፈው ክረምት ስኮትላንድ ከጀርመን ባደረጉት ጨዋታ ላይ ማለቱ ነው። አስታውሳለሁ። ጨዋታው ለእኛ እጅግ በጣም ከባድ ነበረ። እሱ ነበረ ችግር እየፈጠረብን የነበረው ከኋላው የሜዳ ክፍል አንስቶ ኳስን እየገፋ ጫና አሳድሮ ነበረ፣ መጮት ሲጫወት የነበረው በክለቡ ሲጫወት ብዙ አላየሁትም፣ ግን እሱ ተቃራኒ ሆኜ ተጫዋች አለው ለሱ ትልቅ ተጫዋች እንደሚሆን አይቼበታለሁ ብለዋል። ሻምፒዮንስ ሊግ ላይም ተገናኝተናል። እናም በዛ ጨዋታ ላይ በጣም ጥሩ ነበረ። እንደሚታውቀው ከሱ ጋር ስማችን እየተያዘ ነው። እናም ሁኔታው በአሪፍ የሚጠናቀቅ ከሆነ በጣም አስደሳች ይሆናል። ብዙ ድንቅ ችሎታ ያላቸው ተጫዋቾች ይኖሩናል ማለት ነው ብለዋል። አንዲ ሮቤርሰን ግን ተገና የተናውረተናል የኔ ጉዳይ በጊዜ ሂደት የሚፈታ ይሆናል ብሏል። ሜሎስ ኬርኪሽን ለማምጣት ሊቨርፑሎች ትልቅ ስራ እየሰሩ እንደሆነ ይታወቃል በዝውውር መስኮቱ ላይ አርሰናል በኬፓ አሪዛባላጋ ጉዳይም ከስምነት እንደሚደርስ ተገልጿል። አምስት ሚሊየን ፓውንዱ ለመክፈል አስቀድሞ ከስምነት መድረሱ ይታወቃል። ኬፓ የአርሰናልን ፕሮጀክት ሲቀበል ቋሚ መሆን እንግዲህ ጉዳይን በተመለከተ አስረድተውታል የተባለው ተጫዋቹ ለቦታው ለመፎካከር ዝግጁ መሆኑን አምኖበት እንደሚመጣ አሳውቋል። ከማይከል አርቴታም ጋር በዚህ ጉዳይ ተስማምተዋል። ስለሆነም ለቦታው ለመፎካከር ዝግጁ ና ብለዋል። ዴቪድ ኦርኔስቴ በሁለተኛው የዝውውር መስኮት በይፋ ተጫዋቹ አርሰናልን ይቀላቀላል ብለዋል። የፊታችን ሰኞ በይፋ የዝውውር መስኮቱ እንደሚከፈት ይታወቃል። ኤስ ሚላኖች ኦሌክሳንደር ዚንቼንኮ ጋር ንግግር ላይ ናቸው። የዚንቼንኮ ከፍተኛ ደሞዝ ሁኔታ ግን ዝውውሩን እንዳያጨናገፈው ስጋት አለ ይላለ ዲማርዚዮ። በተለይም በእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾችን ለመውሰድ በጣም አስቸጋሪ የሆነው ጉዳይ ከደሞዛቸው ጋር በተያዘ ነው። እንደዚህ አይነት ነገሮች በዩናይትድም ሲገጥሙ ተመልክተናል። አሁን ደግሞ ኦሌክሳንደር ዚንቼንኮ ላይ ፍላጎት ያላቸው ኤስ ሚላኖች በተለይም የቲዮ ሄርናንዴዝ ተተኪ ማድረግ ይፈልጋሉ። ቲዮ ሄርናንዴዝ በተቃራኒው ክለብ እያፈላለገ እንደሆነ ይታወቃል። የሳውዲኑ ጥያቄ ውድቅ ካረገ በኋላ አትሌቲኮ ማድሪድን እየጠበቀ ነው። እሱም ተተኪል የማድረግ ነው። የደሞዙ ጉዳይ ግን ትልቅ እንቅፋት ይሆናል ተብሏል። የቅርብ ምንጮች እንግዲህ እንዳረጋገጡት ከሆነ የአንድሪያ ቤርታ ምርጫ የሆነው ቪክተር ጌኬሬስን ራሳቸው አንድሪያ ቤርታ ማነጋገራቸው ይፋ እየተደረገ ነው። በእርግጥ አንድሪያ ቤርታም ከቤንጃሚን ሼሽኮ በላይ ተጫዋቹ እንደሚፈልጉት ይታወቃል። አሁን እየወጡ እንዳሉ መረጃዎች ከሆነ እንግዲህ ቪክተር ጌሬስክ ለስፖርቲንግ ሊዝበን ከዚህ በኋላ እንደማይጫወት አረጋግጧል፣ በማህበራዊ ትስስር ገጹ ላይ ያስተዋውቋል። ነፋብሪዞ ሮማኖም ዛሬ በሰበር ካረጋገጡት መረጃ ውስጥ አንደኛው ጌሬስክ ከዚህ በኋላ ለስፖርቲንግ ሊዝበን አልጫወትም ማለቱ ነው። የሚሆንበት ምክንያት ያው የሰሞኑ ውዝግብ እንደሆነ ይታወቃል ከዝውውር ሂሳብ ጋር በተያዘ ቃል በገባችሁ ሊገዘብ ልቀቁኝ። ስፖርቲንግ ዳይሬክተር ደግሞ የለም የሶስት ዓመት ኮንትራት ዜሮ ጥያቄ መቶ ሚሊዮን ፓውንድ ብለዋል። እሱ እስከ 60 ሚሊዮን ፓውንድ የልቀቁኝ ጥያቄ እያቀረበ ነው ለማንኛውም ይህንን ውዝግብ እየፈጠረ ያለው ወኪሉ ነው ማለታቸው ይታወቃል። ስፖርቲንግ ዳይሬክተሩ እንግዲህ በዚህ የተበሳጨው ቪክተር ጌኬሬስ የስፖርት እንግሊዝ በንን ስም ከማህበሬት ስር ገጹ ላይ ያነሳም። ከዛ በተጨማሪ የ27 ዓመቱ አጥቂ በቀጣይ ውድድር ዓመት ለክለቡ እንደማይጫወት በቅድመ ውድድር ዝግጅትም በልምምድም እንደማይካፈል በዛሬው ዕለት ይፋ አድርጓል። ሃያ ሰባት ዓመቱ ነው። ምናልባት ከዕድሜው አንጻር የዝውውር ሂሳቡ ውድ ሊባል ይችላል። ደግሞ በተቃራኒው ደግሞ በአንድ ዓመት ከሰባ በላይ የግብ አስተዋጽኦን ያበረከተ ተጫዋች ነው። በተቃራኒው ደግሞ ሌላ የሚነሳበት ነገር ለእንግሊዝ ፕሪሚየር ሊግ ይሆናል ወይ፣ ያሳየው ብቃት እንግሊዝ ፕሪሚየር ሊግ ላይ ደግመዋል ወይ የሚለው የሚጠበቅ ነው። ለማንኛውም ከዩናይትድ ካርሰናል አንዳቸው መዳረሻው እንደሚሆኑ ምንም ጥርጥር የለውም። ከቀናት በፊት በአውሮፓ ለመቆየት ካለው ፍላጎት አንጻር ረብጣ ብሮችን ውድቅ ያደረገው ቪክተር ኦስሜንን በተመለከተም የተለያዩ የዜና ምንጮች ስሙን ከማንቸስተር ዩናይትድ ጋር እያያያዙት እንደሆነ ይታወቃል። አንደኛው ተጫዋች እንግዲህ አንደኛው እጩ ሆኖ በማንቸስተር ዩናይትድ ውስጥ ከተያዙት ውስጥ ይህ ተጫዋች እንደሆነ ሲታወቅ፣ ነገር ግን ማንቸስተር ዩናይትዶች ተጫዋቹን ለማምጣት ሁለት ፈተናዎች ይጠበቃቸዋል። የተባለው ተጫዋቹ ማንቸስተር ዩናይተድን ለመቀላቀል መቀላቀል ባለው እውነተኛ ፍላጎት ላይ የተመሰረተ ውይይት ሲሆን፣ ሁለተኛው ደግሞ ተጫዋቹ ያለው ከፍተኛ የሳምንታዊ ደሞዝ ጉዳይ ነው። ስለዚህ ሁለቱ ነገሮች በቀጣይ ድርድር ይፈልጋሉ። በማንቸስተር ዩናይተድ ተጫዋቹን ለማጫወት ቪክተር ኦስሚን በቱርኩ ክለብ ጋላታ ሰራይ ባሳለፍነው የውድድር ዓመት ከነበረው ጥንካሬ አንጻር ሁስኮርድ የተወሰኑ መረጃዎችን ይዞ ወጥቷል። በጣም ደካማ የተባለው ኳስ የማቀበል ስኬቱና ከኦፍሳይድ ጋር በተያዘ በጣም ደካማ የሆነ የነበረ ጊዜን አሳልፏል ብሏል። ጠንካራው ጎኑ ግን ግብ የማስቆጠር፣ ድሪብል የማድረግ፣ ቁርፍ ኳስ የማቀበል፣ የአንድ ላንድ ግዴቶችን የማሸነፍ፣ የጭንቅላት ኳስ አጠቃቀም እና ኳስን ይዞ የቡድን ጓደኞቹን መጠበቅ ላይ በጣም የተሻለ ብሎታል። በጣም ደካማ ያለው በሁለት ጉዳይ ነው፣ ኳስ ማቀበል ላይ እና እንደዚሁም ደግሞ ኦፍሳይድ አጠባበቅ ላይ በጣም ችግር ያለበት ተጫዋች ብሎታል። ከዚ ውጭ ግን ባሉ ነገሮች ላይ በጣም ጠንካራው ተጫዋች ነበረ ብሎታል። ስለዚህ የዩናይትድ ዝውውርን ለማምጣት ሳምንታዊ ደሞዙ፣ ለዩናይትድ የመጫወት ሂደትን በተመለከተ ድርድሩ በቀጣይነት ይጠበቃሉ። ሪያል ቤትሶች በአሁኑ ሰዓት አንቶኒን በቋሚውን ለማስፈረም የሚያስችል የገንዘብ አቅም እንደሌላቸው ነገር ግን አንድ እቅድ አላቸው ተብሏል የግላቸው ለማድረግ ይሄም በ35 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰቱን ለማስፈረም አዲስ የዝውውር ጥያቄ ለማቅረብ ለዩናይትድ አቅደዋል የተባለው ከቤትስ በተጨማሪ በርካታ የአውሮፓ ክለቦች እዚህ ተጫዋች ፈላጊ እንደሆኑ ይታወቃል። ሜል ስፖርትም ዘገባውን አረጋግጦታል። ግን ማንቸስተር ዩናይትዶች ይህን ተጫዋች በቋሚ ዝውውር ካልሆነ በስተቀር በዚኛው ዓመት በውሰት የመስጠት ፍላጎት የላቸውም። ቤትስ ደግሞ የውሰቱ ሁሉ አማራጭ እንዲካተትበት እንጂ ግዴታ እንዲሆን አይፈልጉም። በእርግጥ ግዴታም ቢሆን ተጫዋቹ ብቃት ከወረደ ልክ ጃይደን ሳንቾ ቸልሲ እንደመለሰው አድርገው ሊመልሱ ይችላሉ። ስለሆነ ማንቸስተር ዩናይትድ የቀጥታ ሽያጭን ያስቀድማል። ካጣ ደግሞ የመግዛት ግዴታ ባለበት ውሎ እንዲሄድ የሚፈልጉት ስለሆነም ማንቸስተር ዩናይትዶች በቀጣይም እንደዚህ አይነት ድርድር ከሪያል ቤት እየጠበቃቸው ነው። ምን አይነት ምላሽ ይፋዊ ጥያቄ ሲያቀርቡ ከዩናይትድ በኩል ይጠበቃቸዋል የሚለውን ደግሞ ተከታትለን የምናቀርብላችሁ ይሆናል። ዘሰን ስፖርት በጄደን ሳንቾ ዝውውር ጉዳይ ላይ በርካታ ፈላጊዎች እንዳሉት ካረጋገጠ በኋላ በተለይም ከጀርመን ከጋላታ ሰራይ እነዚሁም ደግሞ ከሳውዲ አረቢያ እንዳሉ ሆኖ በተጨማሪም በፕሪሚየር ሊጉ አስቶን ቪላ፣ ኒውካስል፣ ቶትናም የተጫዋቹን ጉዳይ በንቃት እየተከታተሉ ነው የሚል መረጃን ይዞ ወጥቷል። ተጫዋቹ በአምስት ሚሊየን ፓውንድ የካሳ ክፍያ ዳግም ወደ ማንቸስተር ዩናይትድ እንደተመለሰ ይታወቃል። ከቼልሲ በእርግጥ የተመለሰበት ዋነኛ ምክንያት ከደሞዝ ጋር በተያዘ ጉዳይ እንደነበረ ይታወቃል። በተለይም የጠየቃቸው ደሞዝ ከክለቡ ቁልፍ ተጫዋቾች በላይ ነበረ። በዛ ላይ ደግሞ የመጫወቻ ደቂቃም በዋነኝነት ከሚያገኙ ተጫዋቾች ውስጥ እየሆነ አይደለም። ከቋሚ አሰላለፍ ውስጥ በየሳምንቱ የምንመለከተው ተጫዋች አይደለም። ለማንኛውም ተጫዋቹ በፕሪሚር ሊግ ክለብ አስቶን ቪላ፣ ኒካስልም ቶትናምም እየተፈለገ ነው ተብሏል። ማኑኤል ጋርቴ በስህተት አስቀድሞ ይፋ ያደረገው መለያ ካጠፋው በኋላ በዛሬው ዕለት ማንቸስተር ዩናይትድ አዲሱ መለያቸውን ይፋ አድርገዋል። ማንቸስተር ዩናይትድ በ2025 26 የውድድር ዘመን በሜዳቸው ኦልድ ትራፎርድ ጨዋታ ሲያደርጉ የሚለብሱትን መለያ በዚህ መልኩ አስታውቋል። በርካታ የቡድኑ ተጫዋቾች ለብሰውት መለያውን አስታውቋል። ከዛ በተጨማሪ የቡድኑ አዲሱ ፈራሚ ማቲያስ ኩናሃም አዲሱን መለያም በማህበራዊ ትስስር ገጹ ላይ ለብሶ ለቆታል። ማንቸስተር ዩናይትድ ተጫዋቹን አለቀቀውም። ማቲያስ ኩና ሁና ግን በራሱ ማህበራዊ ትስስር ገጽ ላይ አዲሱን መለያ ለብሶ ምስሎችን አጋርቷል። በእርግጥ ተጫዋቹ በቀጣዩ ውድድር ዓመት በማንቸስተር ዩናይትድ አስር ቁጥር መለያን ለብሶ ሲጫወት እንመለከተዋለን። የዩናይትድ ቀጣዩ ፈራሚ ብሪያነ መቤሞ፣ ከዛ ከተሳካ ደግሞ እንደ ቪክተር ጌኬደስ ካሊያም ቪክተር ኦስሜን የሚጠበቁ ተጫዋቾች እንደሆኑ ይታወቃሉ። ለማንኛውም ውድ ቤተሰቦቻችን ለዚህ ሰዓት ያሰናዳንላችሁ አጫጭር መረጃዎቻችን ይህን ይመስሉ ነበር። ከጥቂት ደጎች በኋላ ተጨማሪ መረጃዎችን ይዘን እንመለሳለን። እስከዛው መልካም ጊዜ።